ብዙ ጊዜ ራሳችን የምንተው በጣም ቅርብ የሆነውና የትም አይሄድም ብለን የምናምነው አካል ስለሆነ ይመስለኛል። ቀናችንን ሙሉ ፓክድ የሆነ ቀን ኖሮ ከዛ ስለ ነገም መልሰን እያሰብን ከሆነ እና መቆም መተንፈስ ካልቻለን ትንፋሽ መውሰድ እና ኦኬ ምን እያረኩ ለራሳችን የምንሰጠውን ዋጋ ራሳችን መስጠት ስላቃተን ለሰዎች አሳልፈን እንሰጣለን። አንቺ ጎበዝ ናት እንድትይና እንድታጨበጭ ቢልኝ ካርዱላ አንቺ እሰጥሻለሁ። ለሁሉም ነገር እሺ ማለት ሰዎች እንዲወዱን ያው እንዲቀበሉን የሚያደርግ መስሎ የሚሰማን ጊዜ አለ። ይሄም እንደ አንድ ችግር ይነሳል። በኋላ ላይ ሲከብደን ነው ችግር መሆኑን የምንረዳው። እሱን ደግሞ እንመልከት። በጣም በቃ የሚያዝናናኝ የእኛ ባህሪ እሱ ነው። ራሴ መውደድ ሲያቅተኝ በጣም ታግዬ አንቺ እንድትወድኝ እንደምናችሁ ተመልካቾቻችን፣ ዛሬ ሌላ እንግዳ ይዘንላችሁ መጥተናል። ዛሬ የምናነሳው ሀሳብ ወደ ራስ መመለስ ነው። ለራሳችን ጊዜ መስጠት፣ ለራሳችን ዋጋ መስጠት፣ ራስን መንከባከብ። እነዚህ ውስጥ አንደኛ እንዴት ቦታ መስጠት እንችላለን ከሚለው ተነስተን ህይወታችን ላይ ደግሞ እንዴት መተግበር እንችላለን የሚለውን እናያለን። ጠቀሜታ ውስጥ ምንድን ነው የሚለውን እናያለን። ኤደን ሀብታሙን ነው የጋበዝነው የሁለንተናዊ ህይወት አሰልጣኝ ናት፣ እንዲሁም ደራሲ ናት። ቅርብ ጊዜ ያወጣችውን መጽሐፍ አይታችሁት ይሆናል፣ ከአመጻው ጀርባ የሚለውን። ኤዲ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ ሶፊ። ይሄ ዛሬ የምናነሳው ሀሳብ እኔ እና አንቺ ያው ብዙ የምናወራው ኑሮ ላይ ያስፈልጋል ብለን የምናስበው አንድ ነገር ነው እና ዛሬ ቢነሳ ጥሩ ነው ብለናል። ለራስ ዋጋ መስጠት ማለት ምንድን ነው? ከሱ እንነሳ። ከከባድ ጥያቄ ነው የጀመርነው ለራስ ዋጋ መስጠት በእኔ እይታ ራስን ማወቅ፣ ራስን መረዳት ራስን መረዳት ስንል ይሄ ቀላል ከሚመስለው ፊት ለፊት ካለው ምንድነው እምወደው፣ ምንድነው የምችለው፣ ምን መስራት እችላለሁ፣ መማር እችላለሁ፣ ህይወቴ እንዴት መምራት ፈልጋለሁ ሚለውን ከመረዳት ጀምሮ ጠጠር ጠጠር እስካሉ የህይወት ጥያቄዎች ድረስ መረዳት ነው ብዬ አስባለሁኝ። በዛ ውስጥ የራሳችንን ዋጋ የራሳችንን ማንነት በየእያንዳንዱ የህይወት ልምዳችን የህይወት ሂደት ውስጥ የምንማረው ነገር ነው እንጂ ባንዴ እንደ ትምህርት ቤት በሆነ አመት ተምረን ተመርቀን የምንወጣበት አይደለም። በየቀኑ በምንሰራው ነገር በየቀኑ በምንኖረው ነገር የምንማረው ነገር ነው ብዬ አምናለሁ። ለራስ ዋጋ መስጠት በብዙ ነገርም ሊመነዘር ይችላል። ለምሳሌ ራስን ማክበር፣ ሌላውን ማክበር ራስን መውደድ፣ እንደ ሌሎች ራሳችን እንደ ሌሎች መውደድ፣ እነሱ እነሱን ሁሉ ያጠቃልላል። እንደዚህ ስናወራው የሁላችንም ግልጽ የሆነና የምናውቀው ይመስለናል፣ ግን በጣም በብዙ ሩጫ ውስጥ በብዙ ከባድ በሚመስሉ ህይወት ውስጥ ስንጓዝ ይሄ መርሳት ከምንረሳው ነገር የሚጀምረው ከኔ ይመስለኛል። ሌላውን ሰው ከመተው ለምሳሌ ልጅሽን ከመተው ቅድሚያ እናት እራሷን ትተዋለች። ስራሽ ላይ እንደዛ ሊሆን ይችላል። እና ለምን ይመስልሻል የሚቀለን እኛ ራሳችንን ለመተው? መጀመሪያ ብዙ ጊዜ ራሳችን የምንተወው በጣም ቅርብ የሆነው እና የትም አይሄድም ብለን የምናምነው አካል ስለሆነ ይመስለኛል። ይህን በቀላሉ ለመረዳት ከእኛ አንተተን ከእኛ ዙሪያ ካሉ ሰዎች ሁሌ ፎር ግራንትድ የምንወስዱ የትም አይሄድም ምን ያደርጋል ብለን የምንወስደው ሰው የቱ ነው? ማን ነው? በጣም የቅርብ ቤተሰብ፣ በጣም የቅርብ ጓደኛ ነው ለምሳሌ ስልኩን ማናነሳለት ሰው ማናነሳላት ሰው ማነች በጣም የሚወደን ቦታ የሚሰጠን ሰው በጣም የምትወደን ቦታ የምትሰጠን ሰው ቤተሰብ አባል ሊሆን ይችላል በጣም የቅርብ ጓደኛ ሊሆን ይችላል እና እነዛ ሰዎች ላይ ያለን እምነት እየገዘፈ ይሄድና ያው ይታገሳሉ ይችሉኛል የት የማይሄዱም የኔው አካል ናቸው ከሚለው ወደ እኛ ደግሞ ስንመጣ እኔ የት እሄዳለሁ ያው እኔ እንኳን አለው እስኪ ቆይ ሶፊል ልንከባከባት ሶፊል ልቀብዛት ወይ እንደዚህ ላድርግ ግን በደንብ ካስተዋል፣ ነው የሚያሳዝን አካሄድ ነው። የኔ ሲኒ ሙሉ ካልሆነ ለአንቺ ልቀዳልሽ አልችልም። መጀመሪያ እኔ ደና መሆን አለብኝ ሙሉ መሆን አለብኝ። ለአንቺ እንድተርፍ፣ ወይ ዙሪያ ላሉት ለጓደኞች፣ ለቤተሰቦች፣ ለማህበረሰብ እንድተርፍ መጀመሪያ እኔ ደና መሆን አለብኝ። እኔ ጋ ያለው ኩባያ እኔ ጋ ያለው ሲኒ መሙላት አለበት። ግን ቅርብ ያለ ነገር ሁሌም የት ይሄዳል? በቃ የት ይደርሳል? በእኛ በእኛ ማህበረሰብ እምነት ደግሞ ይሄ ለራሱ በጣም ቦታ የሚሰጥ ሰው ራሱን ራሴን ወዳለሁ የሚል ሰው ካገኘን ራሱ ያስደነግጠናል። ራሴን ወዳለሁ ማለት ራስን መውደድ እኮ ጊቭን ነው አይነት ነገር። ግን ምን ችግር አለው የሆነ ሰው ራሱ እንደሚወዳ እና አሁንስ ቢያደርግ ምን ችግር አለው? እና ደግሞ ራስን መውደድም አይነት አለው። ይሄ በጣም በአዌርነስ በማስተዋል ራስን መውደድ ሌላ አይነት ነው። ይሄ ደግሞ ከተማ ላይ የምናየው የብልጣብልጥ ራስን መውደድ የለም፣ የራስን ጥቅም ብቻ መፈለግ፣ የራስን ጥቅም ብቻ መመኘት ግን በሌሎች ሰዎች ኮስት፣ በሌሎች ሰዎች መልካም ቦታ ላይ ወስደሽ ያንን አይነት ራስ ወዳድነት አይደለም እያወራን ያለ ነው። ይሄኛው ራስ ወዳድነት በጣም ጥልቀት ያለው ራስ ወዳድነት ነው። ራስን መረዳት፣ ራስን ማክበር፣ ራስን መቀበል ከየ ጥንካሬው ከነ ደካማ ጎኖቹ ሳይቀር ልክ እንደዛ ሲሆን አጠገብ ላለው ሰው ልባችን ይከፈታል። አጠገባችን ላለው ሰው ርኅራኄ ይኖረናል፣ አክብሮት ይኖረናል። እኔ እንደሱ ነ ማየው። ዋጋዎቹን እንመልከታቸው። ያንን ባለማድረጋችን አንዱ የሚገለጽበት መንገድ ባለመንከባከብም ጊዜ ባለመስጠትም፣ ያው እንዳልሹ ቀስ እያለ ያቺ የሞላችው ኩባያ እየጎደለች ትሄዳለች። ምናልባት የምንረዳው አልጋ ላይ ጥሎን ሊሆን ይችላል። ታመን ይሆናል። በጣም ከባድ የሆነ ቦታ ላይ ስንደርስ ይሆናል የምንነቃው። ና እስቲ እዛ ሂደት ውስጥ እንደ ሳይን የሚታዩ ነገሮች ምንድን ናቸው? እየጎደለ ነው። ልክ የመኪና ነዳጅ ሲያልቅ እንደሚበራው የሚታዩ ሳይኖች፣ በአንድ ጊዜ ውድቅ አንልም። ቢሆን ወዲያው እንነቃለን። ለዛ ይመስለኛል፣ ጊዜ ስላለው ይመስለኛል። ና እስቲ እንመልከታቸው። እነሱ እነሱ ራሳችን ላይ ራሳችን በደንብ አቅፈን እንዳልያዝ ነው የሚያሳዩ ብዙ ምልክቶች አሉ። በአእምሮ አለ፣ በአካላዊ አለ፣ በመንፈሳዊ አለ። በአካላዊ ሁሌ ሰውነታችን የተለያዩ ምልክቶች ይሰጠናል። ወገቤን እኮ ዛሬ ልክ አይደለም እንላለን፣ ራሴን ይዞኛል እንላለን እንላለን። እሱ ጋም ሳይደርስ ሰውነታችን በጣም ቀላል ከሚባል ምልክቶች እስከ ትልልቅ በቃ እንደሚጨበጥ የሚያዝ ህመም ድረስ ምልክት ይሰጠናል። ቦታ አልሰጠ ነው የሚፈልገውን ነገር አልታዘዝ ነው የሚፈልገውን አላረግም አላረግንለትም አእምሯችን ከዛ የበለጠ ለምሳሌ በስራ በጣም በምንጨናነቅበት ጊዜ እረፍት ካልሰጠ ነው የበለጠ ኢንኤፍሸንት እያደረገን ነው የሚሄደው። ለምሳሌ ቀናችንን ሙሉ ፓክድ የሆነ ቀን ኖሮ ከዛ ስለ ነገም መልሰን እያሰብን ከሆነ እና መቆም መተንፈስ ካልቻለን ትንፋሽ መውሰድ እና ምን እያረኩ ነው፣ የኔ አቅም ምን ድረስ ነው፣ ምን ድረስ ነው መስራት ያለብኝ፣ በምን ጊዜ የሚለውን ክሊርሊ ከፋፍተን ዲክላተር አድርገን ካላየ ነው በስተቀረ ስራው አለ፣ ስለ ስራው ያለን የኛ መጨናነቅ አለ። ሰዎች ደግሞ ስለ ስራው የሚያመጡብን ተጨማሪ አለማገዞች ሊሆን ይችላል፣ አለመተባበር ሊሆን ይችላል፣ የተለያየ እንቅፋት ሊሆን ይችላል፣ አካባቢው ዙሪያ ያለው የሚያመጣብን ተጽዕኖ ሊሆን ይችላል። የተለያዩ ናቸው። ግን እሱን ከፋፍቶ ለማየት ትንንሽ ሞመንትስ፣ እነዚህ ሞመንቶች፣ እነዚህ ትንንሽ እፎይታዎች ሁለት ደቂቃ ሊሆን ይችላሉ። ለምሳሌ በጣም በተጨናነቀ የስራ ሰዓት ላይ የመታጠቢያ ሰዓት ያስፈልገኛል ብለን ምንም መታጠቢያ ቤት መግባት ሳያስፈልገን ገብተን ሶስት ደቂቃ አምስት ደቂቃ መስታወት ላይ እየተነፈስን እራሳችንን ማረጋጋት ሊሆን ይችላል። በዛ ሞመንት ላይ ብዙ ነገሮችን እንከፍታለን። ለምሳሌ የማንችላቸውን ነገሮች ለሌላ ሰው ማስተላለፍ ካለብን ለሌላ ጊዜ ማስተላለፍ ያለብን ነገር ካለ አላስፈላጊ እየሰራን ያለ ነው ነገር ካለ በጣም ቅድሚያ የሚፈልግ ነገር ካለ ግን ያንን ሁሉ ለማየት እንደዚህ እርስ በርሱ የተወሳሰበ ክር አይነት ነገር አድርገን ከምናየው ፈተን ምንድን ነው ያለው፣ ምንድን ነው አሁን ያለኝ አቅም፣ በዚህ ባለችኝ ሰዓት ምንድን ነው ላረግ የምችለውን ብለን ለማየት ያግዘናል ብዬ አምናለሁኝ። እነዚህ እፎይታዎች አካላዊውንም አእምሮዊውንም መንፈሳዊውንም ህይወታችንን እንትን ይሰጡታል። መልእቅ አንከር ይሰጡታል፣ መተንፈሻ፣ ወደ ራሳችን መመለሻ። እገዛ የሚያስፈልገን ከሆነ በነፃነት እገዛ እንድንጠይቅ፣ እረፍት የሚያስፈልገን ከሆነ እረፍት እንድናረግ፣ ምግብ የሚያስፈልገን ከሆነ እንድንወስድ፣ እንቅልፍ የሚያስፈልገን ከሆነ እንቅልፍ መጥቶ እስኪ ጥለን ሳንጠብቅ እንድንተኛ የምንተኛው የምናርፈው ነገ የተሻለ ደግሞ የተሻለ አቅም ኖሮን የተሻለ እይታ ኖሮን እንድንነሳ አቅም እንድንገዛ እና በአካልም በአእምሮም በመንፈሳዊ ማንነታችንም በሶስቱም ይገለጻሉ እነዚህ ማንነቶች። ግን አሁን ያለንበት ዘመን ደግሞ በጣም የሩጫ ዘመን አደለ? ሁሉ ነገር ሩጫ ላይ ነው። ሁሉ ነገር በቃ የሆነ አይነት ፈጣን ባቡር ላይ እንዳለን አይነት ስሜት አለው እና ከሱ ትንሽ እየጋብ ማለት፣ መለስ ማለት፣ ሰከን ማለት፣ አልችልም ማለት እዚህ ውስጥ እንዴት ይገባል? በማች ሰዓት ከአቅምሽ በላይ አንዱ ያው እኔም ደጋግሜ ከምሰማቸው ኮችንግ ላይ ከሚመጡ ደንበኞች የምሰማው አንዱ ነገር እምቢ ማለት አልችልም። ስለዚህ እንሸከማለን፣ እንቀበላለን ከዛ ደግሞ ማድረግ አንችልም ወይም አንፈልግም ይጣረስና ትግል ይሆንብናል ማለት ነው። እንጣላለን። ከዛ በኋላ ሰዎች አያምኑንም። እና እስኪ እንዴት ታየዋልሽ ይህንን ለራስ ዋጋ ከመስጠት ጋር? አልችልም በጣም ኢምፓወሪንግ የሆነ ቦታ ነው። አንድ አቅማችንን የት ድረስ እንደሆነ መረዳት ቢያንስ በዛ ሰዓት ዛሬ አልችልም ያልኩትን ነገር የዛሬ ሳምንት በደንብ ልችለው ችላል አላቅ፣ ግን አሁን ባለውበት ጊዜ ይህንን ዲሊቨር አድርጊ ብሎ ይህንን ሰርተሻምጪ ሲለኝ አንድ ሰው አይ አልችልም ማለት ትልቅ ሰልፍ ሪስፔክት፣ ለራሳችን ያለንን ትልቅ ቦታ ኮንፊደንስ ነው የሚያሳየው። ኖርማሊ አልችልም የሚል ሰው እንዴት ነው የሚታየው? አይ ብቃት የለውም፣ አቅም የለውም፣ ፈሪ ነው። ግን ትልቅ በተለይ በደንብ አስተውሎ ላለው ሰው አቅሙን የሚያቅ ሰው ነው አልችልም የሚለው። ፍርሃት ያለበት አልችልም ሊኖር ይችላል። ፍርሃት ያለበት አልችልም ያስታውቃል። በቃ ገና ሁሉም ሰውነቱ ቦዲ ላንጉጆ ራሱ ሲናገር ያስታውቃል። ገና ይሄ ያልተፈተነ ማንነት ወይም ያልተፈተነ አቅም ያለው ሰው አልችልም ሲል እና አይ ይሄንን አልችልም ሲል በቃ ቁርጥ ያለ ነው እና አይነትም አለው፣ ግን አልችልም የሚለው ስፔስ በጣም ለራስሽ ካለሽ ጠንካራ እምነት እና ሪስፔክት የሚመጣ ነው ብዬ አምናለሁ። እኔ የማልችለው ነገር ላይ ብዙ ጊዜን አቅሜን አእምሮዬን ከማደክም የምችለው ነገር ላይ በደንብ በሰራ የበለጠ ውጤታማ ሆናለሁ። እና ያንን አክኖሌጅ ማድረግ ነው ብዬ ለሁሉም ነገር እሺ ማለት ሰዎች እንዲወዱን ያው እንዲቀበሉን የሚያደርግ መስሎ የሚሰማን ጊዜ አለ። ይህም እንደ አንድ ችግር ይነሳል። በኋላ ላይ ሲከብደን ነው ችግር መሆኑን የምንረዳው። እሱን ደግሞ እንመልከት። እሺ ቀጠሮ ሰው ሲቀጥረን አንችንም ቀጠሮ ያም ሰው ሲቀጥረኝ እሺ ማለት ኃላፊነት ሲሰጠን ሁሉንም እሺ ማለት እና እሱ በኋላ ያዋጋ አለው። እና እስቲ እንመልከት። እንደዛ የምናደርግበት ያው ምክንያት አለን፣ ከኋላ ግን ደግሞ አብሮት ክብያ አለሁ። ልክ ቅድም ያልነው ሌላኛው መልክ ነው። ለምንድን ነው እሺ የምንለው? ሰዎች ይሄም ያም ያም በተመሳሳይ ሰዓት ከአቅማችን በላይ የሆነ ነገር ሲጠይቁን፣ ለዚህም ለዛም ለሁሉም እሺ እሺ የምንለው ለምንድን ነው? እሺ እሺ በማለታችን ምንድን የምናገኘው? ለምን እሺ እንላለን? ትሁት ነች፣ ለመባል፣ ታዛዥነች ለመባል፣ ተወዳጅነች ለመባል፣ ለመወደድ፣ ተቀባይነት ለማግኘት፣ እሷ እኮ እምቢ አትልም ለመባል። ለምንድን ነው እና እሱን ስንባል ምንድን ነው የምናገኘው እኛ? እሷ ታዛዥነች ስንባል፣ ግን እላያችን ላይ በጣም ብዙ አላስፈላጊ ሸክም እያበዛል። ከምንችለው በላይ ለምሳሌ በአንድ ሰዓት ላይ ሶስት አይነት የተለያየ አሳይመንት የወሰደ ሰው ሦስቱንም ጥሩ አድርጎ ሊሰራው ይችላል ብለን አናምን። ስራውንም እያበላሸ ግን እምቢ ማለት እያቃተው እራሱም ላይ የሚሰራውም ነገር ላይ ተጽዕኖ እያደረገን ይሄ በስራ ዓለም ይሁን በማህበራዊ ህይወታችን ይሁን በቤተሰብ በየትኛውም ህይወት የሚሰራ ነገር ነው እና ሁሌም የማንፈልገውን ነገር እሺ ስንል ለምን እሺ እንዳለን መጠየቅ በጣም ጥሩ ማመዛዘኛ ነው። ጥሩ ማስተዋያ እንትን ነው፣ ጥያቄ ነው። ለምንድን ነው ግን እሺ ያልኩት? ለምን እሺ በጣም ጥሩ ልጅ ነች እንዲለኝ በጣም እሷ እኮ ቢማትል እሷ እኮ እንድባል እንዲጨበጨብልኝ አስማት ነች እንድባል እሺ እንደዛ አስባል ምንድን የማገኘው ነገር እና ብዙ ጊዜ በጣም ወደ ታች ወደ ሩቱ ስንሄድ ለራሳችን የምንሰጠውን ዋጋ ራሳችን መስጠት ስላቃተ ለሰዎች አሳልፈን እንሰጣለን። አንቺ ጎበዝ ናት እንድትና እንድታጨበጭብልኝ ካርዱላ አንቺ እሰጥሻለሁ ወይ ራስ እኔ ራሴ በዚህ በዚህ በዚህ አሁ ጎበዝ ነኝ፣ በዚህ በዚህ በጣም ደካማ ነኝ፣ በዚህ በዚህ ምንም አልል ብዬ ራሴ ማወራረድ የምችለውን ማገናዘብ የምችለውን ሂሳብ ለአንቺ አሳልፌ እሰጥሻለሁ ወይም ለህብረተሰቡ አሳልፌ እሰጣለሁ። እሷኮ እንድባል እሱኮ እንዲባል ማለት ነው። እና ለራስ ያለንን ክብር ለራሳችን ያለንን ዋጋ ራሳችን መስጠት ራሳችን ጋር መጨረስ ስንል ለሌሎች ሰዎች እንሰጣለን በዛ ውስጥ እኛ ራሳችንን መውደድ ሲያቅተን ሰዎች እንዲወዱ፣ በጣም በቃ የሚያዝናናኝ የእኛ ባህሪ እሱ ነው። ራሴን መውደድ ሲያቅተኝ በጣም ታግዬ አንቺ እንድትወጅ አደርጋለሁ። የእኔ ባትሪ ሲጎል ባትሪን እንድትሞይልኝ ታግዬ በቃ አንቺን አስደስታለሁ። ከዛ ውይ ሄዱኮ እንድትይና ወደ እኔ እንድትመጪ እኔ ስራ ዱኮ ብል እዚሁ ጋኳለሁኝ አይደለ። እሱን ማድረግ ስለሚከብደን ለራሳችን ያለን ዋጋ በጣም የቱጋ እንደሆነ ግራ ስለሚገባን ትንሽ ወደ ኋላ ብንሄድ ቤተሰብ ላይ የምናየው ሲያደርጉ የሚያየ ነው፣ ወይም አካባቢያችን ላይ የተመለከትነው ሰው ከሰው ጋር ሲኖር እንደዚህ አድርጎ ነው በቃ ለሰውን መውደድ ፍቅር መስጠት ማለት ይሄ ነው ብለን የተማርናቸው ነገሮች ያሉ ይመስለኛል። በተለይ ከፍቅር ጋር በተያያዘ በግንኙነቶቻችን መሀል ይሄ ነው አካሄዱ የሚል ሴንስ ያለው ይመስለኛል። እሱ ጋር ትንሽ እንመልከተው። ከሆነ ቦታ አምጥተ ነዋል ይህንን አመለካከት። በተለይ ደግሞ ሴት ጋር ሲሆን ትንሽ ይጎላል ይመስለኛል፣ ብዙ ነገር የመሸከም ብዙ ነገር የመቻል እንደም አንዳንድ ጊዜ እኮ መስዋዕትነትም ተከፍሎ እንላለን። መስዋዕትነት ከፍላ ነው እናት እንዲታረገው እንላለን። እንመልከተው። እዛ ጋ በጣም ትክክል ነሽ። ይህንን ወደኋላ ካየ ነው ከቤተሰብ ጀምሮ አንድ ነገር ተቀባይነት የምናገኘው በሆነ አይነት ንግድ ነው ቤተሰብሽን ስትታዘዥ ወይ እሷ እኮ ታዛዥ ነች ካልታዘዥ ታዛዥ ነች የሚል ስም አይሰጥሽም። ወይም ፍቅር የሚሰጥሽ የሆነ ነገር ስታደርጊ ነው። ስለዚህ ያንን ትሬድ ኦፍ ለምደነዋል፣ ያንን ልውውጥ ለምደነዋል ነዋል። ስለዚህ ስናድግም ምንድን ነው የምናረገው? ፍቅርን ገዝተን ነው የምንወስደው እንጂ ፍቅርን ይገባናል ብለን ክሌም አናደርግም። ፍቅርን የምንገዛው በምንድን ነው? የማልችለውን ተሰባብሬም ተሟሙቼም የሚሆን የማይሆነውን ሁሉ አረግልሻለሁ እንድትወጪ ግን ባለሁበት ቁጭ ብዬ የምችለውን የምፈቅደውን ለአንቺም የሚያስፈልግሽን አድርጌ ፍቅርሽን መውሰድ እችላለሁ፣ መግዛት እችላለሁ። ግን ከታች ጀምሮ ከወላጆቻችን የሚነገረን በቃ ሰው የቻለውን ያህል ድረስ የቻለውን ያህል እንዲታዘዝ አይደል። ለምሳሌ ሰላም ማይል ልጅ ቤት ውስጥ አይወደድም። ምን አለው መብቱ ቢከበርለት። በቃ የሆነ ልጅ ሰላም ማለት አልፈለገም። ምን ችግር አለው? ነገ እኮ ሰላም ይላል። ዛሬ ደስ አላለው። የልጆች በጣም ደስ የሚለው ጎናቸው ግልጽ ናቸው። በይሉኝታ በመሸፋፈን ምናምን ምንም የሚያረጉት ነገር የለም። ፊትሽ ደስ ካለው መጥቶ ይስምሻል። ደስ ካላለው የሆነ የሚከብድ ነገር አንቺ ጋር ካየ አጠገብሽ አይደርስም። ወይ ደስ ካላለው እሱ ራሱም ጋር ደስ የማይል ስሜት ካለ ደስ ብትይውም በቃ አልፈለግም። ልክ እንደዛ ቢከበርልን ምናልባት ከፍ ስንልም እቺ ፍቅርን ተቀባይነትን በንግድ የምናገኛትን ትሬድ ኦፍ ልንቀንስ እንችላለን። ግን ከታች ጀምሮ አንቺ የምትፈለጊው የምትወደጅው ተቀባይነት የምታገኘው ያቺ አሪፏ ጎበዟ ልጅ የምትባየው ስትታዘዥ ይህን ይህን ስታደርጊ ነው። ሰው ሁሉ እንዲወደኝ እሷ ኮ ትሁት ናት፣ ታዛዥ ናት፣ ታማኝ ናት ምናምን እንድባል የማልፈልገውን ነገር ሁሉ እያደረኩኝ ራሴ ላይ የጊዜ የገንዘብ የሀሳብ የምንሸክም እየጫንኩኝ ሰውን ሁሉ ማስደሰት ነው ያነው የኔ ዓላማ፣ ያነው የኔ ፍላጎት ከሆነና ክሊር ሊያውቂው እኔ ሰው ሁሉ ደስ ይበለው እኔ በቃ እሱን ነው ማድረግ የምፈልገው ብላ የአንድ ሰው ከተነሳ ችግር የለውም ይወቀው። ግን ምን አይነት ነገር ውስጥ እየገባ እንደሆነ ሳያውቀውና ዝም ብለን በደመነፍስ ቀን ተቀን በምናደርገው አይነት ከሆነ ግን ቆም ብሎ መጠየቁ ለምንድን ነው ሻልኳት? ለምን ሻልኩት? እኔ እችላለሁ እፈልጋለሁ። ብዙ ጊዜ የምንጠይቀው ነገር ሻይ እንጠጣ ስትይኝ ሻይ መጠጣት ቆይ ዛሬ እፈልጋለሁ፣ ምናልባት ሙዓት የምሰራው ነገር ይኖራል እጄ ላይ ወይ ሌላ ደግሞ ያለኝ ኮሚትመንት ሊኖር ይችላል። ግን አንቺን ለማስደሰት ብቻ ዝም እየተነስቼ መምጣት አለብኝ? ልክ እነዛን ትንንሽ ጥያቄዎች መጠየቅ ስንጀምር ትልልቁ እሺ ማለትም ትልልቁ እምቢ ማለትም ምክንያታዊ ይሆናል። እምቢ ስልሽም አያስከፋሽም። በቃ አልቻለችም አልፈለገችም አክብረሽ ትቀበይኛለሽ እሺ ስልሽም ትርጉም ያለው ነው ይሄ ሌላ ሰበብ የለውም ለመወደድ ለመፈለግ ጥገኝነት የለውም በጣም ነፃነት አለው እኔም በራሴ ሜዳ ነው እሺ ስልሽ አንቺም የራስሽ ቦታ ላይ ሆነሽ ነው የምትቀበዩ ወደ እንዴት እንሞክረው ወደሚለው እንምጣ አሁን የሚያዳምጡን የሚያዩም ተመልካቾቻችን ወይ ችግሩን ተረድተውታል አይተውታል። ከችግሩ መውጣት አሁን ቅድም ያነሳናቸው ትልልቅ የኑሮ ዘይቤዎች ናቸው። አሁን እንዲህ በአንድ ጊዜ ተላቀን፣ ለምሳሌ ሁሌ ሰዎችን የምናስደስቱ ሁሌ እሺ የምንል ከሆነ እነዛ እሺ የምንላቸው ሰዎች አይ አልችልም የምንል ቀን ላይ ሊከፉብን ይችላሉ። እስከ ማኩረፍ እስከ እስከመለያየት ልንደርስ እንችላለን። ክፍያ አለው ባውንደሪ ብለናል አደለ በቃ መስመር ያ ይታለፍብኝ ምንል ሰዎች ስንሆን በፊት እንደተፈለገ የሚገባ የሚወጣ ከሆነ አሁን ላይ መች ይችላል ላን መች እንችላለን እና ያንን ጊዜ ለመሻገርና ያ የማክበር ሰዎች የሚያከብሩበት ቦታ እስከምን ደርስ አደል ሂደት ነው። ከሰሏጋ አለ አዎ እሷንም እንያት ትንሽ እንመልከተው እንዲቀለል አርገን ስላወራ ነው ቀላል ነው ማለት ስላልሆነ እንመልከተው በተለይ ኖረንበት ከሆነ ሌላ የኑሮ አካሄድ ስለሆነ እሱ እንመልከተው። ይሄ እውነት ቁልፍ ጥያቄ ነው። ከትልቁ የሚጀመር ነገር የለም። እውነት ለመናገር የትኛውም ልምድ ከትንሹ ሲጀመር ከታች ሲጀመር ነው የሚቀለውም ተፈጥሯዊ የሚሆነው። ያለበለዛ ለረጅም ጊዜ የገነባሹን ትንቤት በአንዴ ማፍረስ ነው የሚሆነው። አስፈላጊም አይሆንም በዛ ደረጃ ማፍረሱ። ግን ለምሳሌ በጣም ቀላሉ ነገር ስልክ ከጓደኞቻችን ከቤተሰብ ጋር ስናወራ ምን ያህል ጀኒውን እንደሆነ እንትን ማለት፣ ውሸት አለበት፣ ማስመሰል አለበት፣ የማንፈልገውን ነገር መስማማት አለበት። እሺታችን የምንፈልገው እሺታ ነው። ዛሬ አስር ሰዓት ስትቀጥሪ እፈልጋለሁ፣ እስማማለሁ፣ የምፈልገው ነገር ነው። ካልሆነ ምንም ስራ አይኑረኝ፣ ምንም የማደርገው ነገር አይኑረኝ፣ እምቢ ማለት እችላለሁ። ስለዚህ በእያንዳንዱ ከትንንሽ ነገር ጀምሮ ከጎረቤቶቻችን፣ ከቤተሰቦቻችን፣ ከልጆቻችን፣ ከባሎቻችን፣ ከሚስቶቻችን ጋር በምናወራቸው በሚኖረን የትኛውም ተግባቦቶች ትንንሽ እውነቶች መለማመድ እንችላለን። እነዛ ትንንሽ እውነቶች ናቸው እንትን ሲሉ ሲሰባሰቡ ያንን ትልቁን ማድረግ የምንፈልገው ማለት የምንፈልገው መግለጽ የምንፈልገውን ነገር የሚያመጡልን እና በቀላሉ ለምሳሌ እሽታችንን መስማት እሺ እሺ እሺ ስንል ኮንቨርሴሽኑ እንዲያልቅ ንግግራችን እንዲያልቅ ነው የፈለግነው ወይስ ተስማምተን ደስ ብሎን ነው ንግግሩ እንዲያልቅ ከሆነ የፈለግነው ቆይ አሁን አንድ የሆነች ነገር አለ መልሼ ደውላለሁ ወይ ደግሞ መልሼ መደወል ላልፈልግ እችላለሁ ይቅርታ ሰሞኑን እደውላለሁ ልዘጋ እንችላለን እና በቀላሉ ከእሽታችንና ከእንቢታችን እና እንቢታንን መለማመድ እምቢታ በጣም የሩድነስ መልክ እንዳይኖረው የባለጌ መልክ እንዳይኖረው፣ አይ አልችልም ስልሽና አልችልም ስልሽ በጣም የተለያየ ነው። በቃ እርግጠኛ ነኝ እንደማልችል። አለመቻሌን ግን ጤናማ በሆነ መልኩ ይሄ ምሬት በሌለው ወይ ብስጭት በሌለው መልኩ መግለጽ እችላለሁ። አንቺንም ገላግልሻለሁ፣ ራሴንም አሳርፋለሁ። ለራሴም ሪስፔክት ይኖረኛል ለአንቺም ይኖረኛል። እማላደርገውን ነገር እማልሰጥሽን ነገር እንትን አለልም አልዋሽሽም፣ ራሴንም አልዋሽም። ከትንንሿ እሺታችን እና ከትንንሿ እምቢታችን መለማመድ እንችላለን። ከልጆች ጋር መለማመድ እንችላለን። ልጆች በእነሱ ይቀላል ነገሮች ስለማያወሳስቡ እኛ የተገነባንበት አይነት የባህል አርኪቴክቸር ስለሌላቸው እዚህ ቦታ ውሰድኝ ስሉሽ፣ አይ አለስች እቤት ማረፍ ነው የምፈልገው ዛሬ። በቃ ለጓደኛሽ እሱ ይከብዳላል፣ ለልጅ ግን ያው በቃ አቀማመጣችሁ አለው አለው። አይ አንቺ ነሻ ወሳጅ አንቺ ነሽ አንቺ ነሽ ወሳኝ። ስለዚህ አይ አልችልም፣ ዛሬ ቤቴ ነው ማረፍ የምፈልገው፣ ከዚህ መጀመር ሊሆን ይችላል። ለራስ ጊዜ መስጠት። ለራስ ጊዜ መስጠት ያው በየቦታው የሚገባ ቅመም ነው ብዬ አስባለሁ። ለራስ ጊዜ መስጠት አዌርነስን ማሳደግ፣ ማፋፋት ነው ብዬ አምናለሁ። ልክ ምግብ እንደምንበላው ምግብ እንደሚያስፈልገን በየሆነ ሰዓት ወይም ውሃ መጠጣት እንደሚያስፈልገን በያገኘናት አንድ ደቂቃት ይሁን፣ አምስት ደቂቃ ይሁን፣ አንድ ሰዓት ይሁን፣ አንድ ቀን ይሁን፣ አላውቅም እንዳለን ጊዜ ለራሳችን ፋታ መስጠት ብንችል ራሳችንን መግለጽ በምንፈልግበት መልኩ ለምሳሌ መጽሐፍ ማንበብ ሊሆን ይችላል። አንድ ጥግ ሄዶ ተቀምጦ ጸሎት ማድረግ ሊሆን ይችላል። ገላ መታጠብ ሊሆን ይችላል። ግን በቃ ይሄ የኔ ሰዓት ነው ይሄን አትንኩብኝ ማለት በብዙ መልኩ ይገለጻል። ለራሳችን ያለንን ክብር ያሳያል። ለሌሎቹም ዙሪያችን ላለውም ሰው ያንን ሰዓት ከወሰድን በኋላ የምንመለሰው ሰዎች አንድ አይነት ሰዎች አይደለንም። ይሄ የሰለቸው የደከመው ሰው አትሆኝም። ለራስሽ ጊዜ ወስደሽ ስትመለሽ አንድ የራስሽ ጊዜ እንደወሰድሽ ስለሚሰማሽ እና ከእነሱ የሚወሰድሽባቸው ነገር ያለ ስለሚመስልሽ ስትመለሽ የተሻልሽ አንቺ ሆነሽ ነው የምትመለሹ። በተለይ ይሄ በቤተሰብ ማህበራዊ ሕይወት፣ በስራ በጣም በቃ የሚታየ ነገር ነው። እረፍት እፈልጋለሁ ብሎ እረፍት ወስዶ የመጣ ሰው ሲመጣ ፍክት ብሎ በሞቀ ኢነርጂ ምናምን ነው የሚመለሰው እና እንደ ሪስታርት እንደማድረጊያ ልክ ኮምፒውተራችን ድንዝዝ ሲል፣ አይ ሪስታ የመጀመሪያው ህክምና ሪስታርት አድርጉት አይደለም የሚሉን፣ ልክ እንደሱ ሪስታርት ማድረጊያ አእምሯችንን ያድሳል፣ አካላችንን ያድሳል፣ መንፈሳችንን ያድሳል እና ለሶስቱም ምግብ የሆነ ነገር ነው ብዬ አምናለሁ። ራሳችን ለራሳችን ጊዜ ስንወስድ በምን አይነት መልኩ እንውሰድ፣ የትኛው መልኩ ያስደስተዋል፣ ለአንዱ ሰው ማሳጅ ሊያስደስተው ይችላል፣ ለአንዱ ሰው መጽሐፍ ማንበብ፣ ለአንዱ ሰው የሆነ የሚፈልጋትን ነገር ማብሰል እና መብላት ሊሆን ይችላል። ግን በቃ የእኔ ሰዓት የሚለው ነገር ቁልፍ ነገር ነው ለራሳችን ክብር የምንሰጥ ከሆነ ብዬ አስባለሁ። ሰላም ዴናችሁ የግሬትነስ ሾው ከተለያዩ እንግዶቹ ጋር አብሯችሁ ላለፉት 11 ዓመት ቆይቷል። የተለያዩ ሀሳቦችን፣ እውቀቶችን፣ ልምዶችን፣ ትምህርቶችን የምንማርበት ዝግጅት ነው። ይሄ ዝግጅት ለብዙ ሰዎች ህይወት መለወጥ ምክንያት ሆኗል። በሀገርም ውስጥ ከሀገርም ውጭ አሁንም ደግሞ የተለያዩ አዳዲስ ይጠቅማሉ ብለን የምናስባቸውን ዝግጅቶች ወደ እናንተ እናቀርባለን። በዚህ አብራችሁን ለመሆን ሰብስክራይብ እያደረጋችሁ ሀሳባችሁን እየሰጣችሁን ቤተሰቡ ነው